ሲያዛችሁ ኢሳያስ 45 ቁጥር 1 እስከ 2 ያለውን ቃል እናያለን። እግዚአብሔር ለቀባውት አሕዛብን በፊቱ አስገዛ ዘንድ የነገስታትን ወገብ እፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ሊያስኩት ለቂሮስ እንዲህ ይላል። ቁጥር 2 በፊት እሄዳለሁ፣ ተራራዎችንም ትክክል አደርጋለሁ፣ የናስ ደጆችን እሰብራለሁ የብረቱ መወሮሪያ እቆርጣለሁ። ሲ አሜን በሉ። ሲ አምላኬ በፊቴ ይሄዳል በሉ። ሲ ድገሙና ተናገሩ። ሲ 2018 እንደዚህ ነው የሚሆንላችሁ አምላካችሁ ከፊታችሁ ይሄዳል። ሲ በብርቱ በፊቴ ይሄዳል በሉ። ሲ ጌታ የተባረኬ ይሁን። እግዚአብሔር ከእናንተ ጋር ካለ የትኛውም ነገር ማሸነፍ ትችላላችሁ። ጌታ የተባረኬ ይሆን? የሚገርማችሁ ሰው ከሚያጅባችሁ ይልቅ ሰው ከሚከተላችሁ ይልቅ እግዚአብሔር ከእናንተ ጋር ከሆነ በቂ ነው። እኔ ከአንተ ጋር ነኝ ካለ በቂ ነው። እግዚአብሔር ለአህዛቡ ሰው እግዚአብሔር ሲናገር እንደዚያ ነው። እግዚአብሔር አምላክ ቂሮስ የሚባለው ሰው አህዛብ እንደሆነ መጽሐፍ ቅዱስ ይናገራል። ንጉስ ነው፣ ነገር ግን አህዛብ ነው። እሱ የሚያመልከው ጣዖትን ነው። ጣዖትን ነው የሚያመልከው። ነገር ግን እግዚአብሔር መጣና ምን ብሎ ተናገረው? እግዚአብሔር ለቀበውታል የተቀባ ተብሎ የተጠራው በመጽሐፍ ቅዱስ ላይ ኢየሱስ ብቻ፣ የተቀባ ተብሎ የተጠራው ኢየሱስ ብቻ ነው። መሲሁ ነው የተጠራው፣ የተቀባ የተባለው። የተቀባ ተብሎ አንድ ሰው እግዚአብሔር ለቀባው ሲል ምንድን ነው ያደረገው? እግዚአብሔር የሱን ፍቃድ የእግዚአብሔርን አጀንዳ በተቀባው ላይ ሊፈጽም ፈልጎ ነው። ጌታ ይባረክ ይሁን እና የተቀባ ሰው ፊት ግን አንዳች ነገር ሊቆም አይችልም። ሲጃችሁን ከፍ አድርጉና በፊቴ ሊቆም አይችልም ባሉ ተግዳሮት አይቆምም። በሉሴ እግዚአብሔር ለቀባውት አለ አዛም በፊቱ ምንለት ዘንድ አስገዛለት ዘንድ አለ የማይገዛ ነገር ሁሉ ምን ይልለታል ማለት ነው፣ ይገዛለታል ማለት ነው። ምንድን ነው የሚያስገዛው? ብት የቅባቱ ጉልበት ነው። እግዚአብሔር የጠራው ሰው በመጽሐፍ ቅዱስ ላይ በጣም የምንወደው ሙሴ፣ እግዚአብሔር እንደዚህ ያለው ሙሴን መጣ ነው አሁን ውጣና ሂድ ወደ ማን ወደ ፈርዖን ጋር ገብተ ያመልከኝና ያገለግለኝ ዘንድ ህዝቤን ልቀቅ በል አለ በእምነት ነው የሚገርማቸው እግዚአብሔር ሙሴን በቁጥቋጦ ሲናገረው የሚያወጣ ነጻ ሊያወጣቸው ወደ ምኑ ወደ ተስፋዊቱ ምድር ሊያስገባ ሲል እግዚአብሔር የተቀባውን ሰው ወደ ታሰሩት ላከ የተቀባው ሰው ወደ ተጨቆኑት ነው የተላከው እግዚአብሔር እናንተ ጋር ፕሮግራም ካለው ወደማይከፈትበት ቦታ ይልካችሁና አንተ በር አውቆ ትከፈትልኛለህ ያን ጊዜ የተዘጋ ሁሉ ምን ይላል? ይከፈትልኛል በሉ። እስኪ አዛቡን ሰው እግዚአብሔር ከተናገረ እኛን ዛሬ መልእክታችን ይሄ ነው። እንደዚህ ይላቸዋል፣ ጌታ በፊታችሁ ይሄዳል። እስኪ በፊቴ ይሄዳል በይዝ ባስጨነቀኝ ላይ በሉ እስኪ፣ እግዚአብሔር እጁን ያሳየኛል በሉ። እና ሲባል ትጥቃለን የሚሉ አቅማለን የሚሉ ሁሉ በፊቱ ምን ያላል? እግዚአብሔር ትጥቃቸውን አስፈታለዋል። እግዚአብሔር ከተቀባው ጋር ምንድነው አላማው ብትሉኝ በፊቱ ያለ ነገር ሁሉ እግዚአብሔር ዝቅ ያደርግለታል። አሜን አሜን። ጌታ የተባረክ ይሁን። እሺ፣ በኢየሱስ ስም በሉ። እሺ፣ ከዚህ ሰዓት ጀምሮ በኔ ፊት ያለ ተራራ በሉ። እሺ፣ በኔ ፊት የተዘጋ ደጆች በሉ። እሺ፣ እግዚአብሔር ይከፍታል በሉ። እሺ፣ እግዚአብሔር በፊት ይሄዳለሁ አለው። በፊትህ ስወጣ ምንድን ነው የሚሆነው? ብትሉ እግዚአብሔር አምላክ ቁጥር ሁለት ላይ እንደዚህ ያለው በፊትህ ይሄዳለሁ፣ ተራሩን ትክክል አደርጋለሁ፣ የናስ ደጆችን ሰብራለሁ። ምንም ጠንካራ ነገር በፊት ሊሆን አይችልም ማለት ነው። ከሰዓት አንጻር ቶሎ ቶሎ መናገር ስለማይ ምንም በፊት ሊቆም አይችልም ማለት እኔ ከአንተ ጋር ስላለሁ የጠራቸው የታመነ እስኪ፣ ጮክ በሉና የጠራኛ የታመነ ነው በሉ ድገሙና ተናገር። እስኪ የጠራን ምን ያለ ነው በፊት ይሄዳለሁ ተራራው ምን አደርጋለሁ ትክክል አደርጋለሁ። የናስ ደጆችን ምን እላለሁ ሰብራለሁ። የሚገርማችሁ ፍልስጤማውያን ሳምሶንን ለማጥፋት ፕሮግራም አጀንዳ አድርገው ሲጠብቁት፣ እሱ ግን የከተማው ከተንበር ነቅሎ ወደ ተራራ ላይ ነው የጣለላቸው። ዋና ማንም የማይችለው ማለት ነው። የከተማ ማለት የሀገሩ መግቢያ ላይ የተደረገው ደጅ በር ማለት ነው። ማንም ሊነቅለው የማይችለው አኖቲንግ ላውሌ ስለነበር ቅባት ላውሌ ስለነበረ ነቅንቆ ነው ነቅሎት፣ ይዞት የመጣ ቅባት ያለበት ሰው ፊቱ ምንም ነገር ለጊዜው ሊመስለው ይችላል፣ ግን አይቀጥልም። ሲጮክበሉና አይቀጥልም በሉ፣ እስኪ ድጋሙና ተናገሩ። ከዚህ ስትሄዱ የሆነ ነገር ላይ መፍትሄ እግዚአብሔር ያደርግላቸዋል። በቤታችሁ መፍትሄ ይሆናል። በጤንነታችሁ መፍትሄ ይሆናል። አንደኛው የሰዎችን አንደበት እግዚአብሔር አሳልፎ ይሰጣቸዋል። በምን ብት በመልካም ቃል ይቀየራል። እግዚአብሔር አምላክ የተባረከ መጽሐፍ ቅዱስ የያዛችሁ ዘዳግም 20 ቁጥር 1 እስከ 4 እንደዚህ ነው። ጠላቶች ለመዋጋት በወጣ ጊዜ ፈረሶችና ሰረገሎች ሕዝቡን ካንተ ይልቅ በስተው ባየ ጊዜ ከግብጽ አቅር ያወጣ አምላክ እግዚአብሔር ካንተ ጋር ነውና አትፍራቸው። ወደ ሰልፍ በቀረባችሁ ጊዜ ካህኑ ይቅረብ፣ ለህዝቡ እንዲህ ብሎ ይናገር፤ እስራኤል ስሙ፣ ዛሬ ጠላቶችን ለመዋጋት ትቀርባቸዋል። ልባቸው አይታወቅ፣ አትፍሩ፣ አትደንግጡ፣ በፊታቸው አትደንግጡ። ከእናንተ ጋር የሚሄድ ሲ ከእኔ ጋር የሚሄድ በሉ ሲ ድገሙን አውጁ ሲ ያድነኛል በሉ ሲ እግዚአብሔር አሁን አትፍራቸው። ከእናንተ ጋር የሚሄድ እግዚአብሔር አለ። ስለዚህ እግዚአብሔር በሰልፋችሁ ሁሉ ከእናንተ ጋር ይሄዳል ማለት እስኪ በሰልፌ ሁሉ እግዚአብሔር ከኔ ጋር ይሄዳል በሉ። አሜን አሜን። ሞገስን የሚሰጥ እግዚአብሔር ከፊታችሁ ይሄዳል በኢየሱስ ስም። እግዚአብሔር 2018 ላይ በፊታችሁ ይሄደ፣ የጠላቶቻችሁን ጉልበት እየመታ የጠላቶቻችሁን አቅም እየመታ ማለፍ ይሁንላችሁ፣ ማለፍ ይሁንላችሁ። በኢየሱስ ስም አልፋችሁ ሂዱ። ሲ አልፌ ይሄዳለሁ በሉ። እግዚአብሔር በፊታችሁ ሲሄድ እንደዚህ ነው የሚሆነው፣ ጠላቶቻችሁ አቅም አያገኙ። አሜን፣ አሜን እንደዚህ ይላል፣ ጠላቶቻችሁ ስለ እናንተ የሚዋጋ አምላካችሁ እግዚአብሔር ነውና አለ። ያንቺ አምላክ እኮ ይዋጋል። ያንተ አምላክ እኮ ይዋጋል። ቃላቸው ወደ አምላክሽ ይሆናል ማለት ትናንትና የለም ያንተ አምላክ ሲሉ የነበሩ አሁን ምን እያሉ ይናገራሉ? ያንተ አምላክ እኮ ይዋጋል። ያንቺ አምላክ እኮ ያልቻለው እኮ ለካ አምላክ እንዳለሽ አይተና ዛሬ ስኪሉ ደስ የወረወር ነው። ማርታ አንቺ ላይ ለምን አልሰራም ሲባል አምላክሽ ካንቺ ጋር ስላለ ነው። አምላክ ካንተ ጋር ስላለ፣ ሲጃችሁን ከፍ አድርጉና አምላክ ከኔ ጋር አለ በሉስ። እኔ ዛሬ ማታ ለአምስት ሰዎች እግዚአብሔር እንደዚህ አለ፣ በፊታችሁ እወጣለሁ አለ እና እግዚአብሔር ጠላታችሁን ያሳፍራል። እፍረታችሁን በሚጠብቁ ሀዘናችሁን በሚጠብቁ እግዚአብሔር ለእናንተ ግን ሽግግር ያደርግላችሁ አልፋችሁ መሄድ ይሆንላቸዋ ጥሳችሁ መሄድ ይሆንላችሁ። ሲአልፍ ይሄዳል ነው በሉስ አቡጁ ሲ አልፌ ይሄዳለሁ በሉ፣ ባሉ የሚከለክለኝ አይኖርም ባሉ ሲ አሜን አሜን። ከፊት ይውጣ እንጂ እግዚአብሔር ማንም ሊከለክል አይችልም። ጌታ የተባረከ ኢየሱስ ጌታ ነው። እግዚአብሔር መጣና ዳዊትን እንድሽ አለ። አሁን ወደ አንተ የመጡ ጠላቶች አሉ እ ኮንግራ ሊሉት አይደለም የሚመጡት ሊያጠፉት ነው የመጡት። እግዚአብሔር ግን አንድ ነገር ተናገረ። ወደ ምሽግ ወረደ ጌታ የመጡትን ልዋጋቸው ሲል እግዚአብሔርን ጠየቀ። እግዚአብሔር እቆያ ድምጽ ሲሰጠው ውጣ ልክ እግዚአብሔር ለዳዊት ድምፅ ሲሰጠው በመጀመሪያ ምንድን ነው ያደርገው? እግዚአብሔር ጠላቶችን አፍርሶ ጥሎ አገኛቸው። የእግዚአብሔር ውጊያ ነው የተዋጋለት። እግዚአብሔር ከፊቱ ስላስቀደመ የራሱ የዳዊት አቅም ሳይሆን የእግዚአብሔር አቅም ነው ከፊቱ የተገለጠው። እግዚአብሔር አምላክ ጠላቶችን ስላፈረሰ ጠላቶችን ስለመታ ያንን ቦታ ምን ብሎ ጠራ? ባልፓሪስን ብሎ ስሙ እናንተ እንደከበራችሁ እንደነገሳችሁ ከፍታ እንዳገኛችሁ አውቆ በእናንተ ፊት የወጣ የጠላት ድምፅ ዛሬ እግዚአብሔር ይበትነዋል። ዛሬ እግዚአብሔር ይበትነዋል። ስኬታችሁን የሚጠላ ይበተናል። ድላችሁን የሚጠላ ይበተናል። ሲ አንድ ሰው እጁን ከፍ አድርጎ አሜን ብሎ ይቀበል። ሲ ከኔ ፊት እግዚአብሔር ይወጣል በሉ። ሲ ድገሙና ተናገሩ። ሲ ይወጣል ይውጣላችሁ። በዚህ በዚህ አምስት ቀን ውስጥ እግዚአብሔር ማዳነን የሚያሳያችሁ ሰዎች አሉ። በጌታ በኢየሱስ ስም ሆኖላችኋል። በጌታ በኢየሱስ ስም ሆኖላቸዋል። ለጌታ ለኢየሱስ እልልታ ጭብጨባ እንሰጣለን። ሀሌሉያ። አሁን ያለችን ደቂቃ በጣም ጥቂት ስለሆነች ነው ማውጀው። እግዚአብሔር በሆነ ሰው አቅጣጫ ለአንድ ሰው የሚያስደንቅ የጌታ ምሕረት ጣልቃ ይገባል። አሜን፣ አሜን። የእግዚአብሔር ጣልቃ ገብነት በሉ። ሲ በኔ ፊት ይሆናል። በሉ። በኢየሱስ ስም ሆኖላቸው፣ በኢየሱስ ስም ሆኖላቸው፣ በኢየሱስ ስም ሆኖላቸው። እግዚአብሔር ጣልቃ ይገባል፣ እግዚአብሔር ጣልቃ ይገባል። ደጃችሁ ሊከፈት ጣልቃ ይገባል።